ሰላም ጤና ይስጥልኝ፣ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጠቅላይ ሚኒስተር ዶክተር አብይ አህመድ እና የቀይ ባህር ጉዳይ ዶክተር አብይ አህመድ ለኢትዮጵያ ሕልውና ወሳኝ የሆነ ጥያቄ አንስተዋል። ይህ ጥያቄ ጊዜ ጠብቆ እንደሚፈነዳ የምንጠብቀው ነበር። ኤርትራን የቀይ ባህር ባለቤት እንድትሆን ከኢትዮጵያ መንግስት ወይም ፓርላማ በኩል ምንም አይነት ማስረጃ ሊገኝ እንዳልተቻለ ጠቅላይ ሚኒስትሩ ገልጸዋል። እንዴትስ ሊገኝ ይችላል? ህወሀት በምትለው ውስጥ ትግራይ የምትል የማጭበርበሪያ ቃል ተቀርቅራ ከመታየት በቅር የህወሃት መሪ አድራጊ ፈጣሪ የነበረው ግለሰብ በኤርትራ ሀገራዊነት ፍቅር የተቃጠለ ትግራዮችን ወደ ዞምቢነት ቀይሮ የግሉ ሰራዊት ያደረገ ትግራይ የምትባለው ክልል ገድሎ የኢትዮጵያን የመበታተን መሰረት አኑሮ የሄደ ደመኛ የኢትዮጵያ ትውልድ ጠላት መሆኑ ህዝቡ እንዲያውቅ መደረግ አለበት። ለመሆኑ መለስ ዜናዊ ማን ነበር? የዊንጌት ተማሪ ያለ ደረቱን ገልብጦ ኤርትራዊ ነኝ ትግሬነት ሲያልፍ አይነካካኝም የሚል የነበረው ቆይጥ ማን መክሮት ነው ወደ ሻእብያ ከመሄድ ይልቅ በትግራይ የተጀመረው የትግል አመራር ተቆጣጥሮ ሻእብያ ካሰማራቸው ሰላዮች ጋር ሆኖ የኤርትራ ነጻነት ትቀበላለህ ወይስ እያለ የትግራዊን ወጣት የሻእብያ ኩሊ ያደረገው? በአጭሩ ኢትዮጵያ ወደብ አልባ በማድረግ የትግራዩ ሻቢያ አሁንም ትግራይን ተቆጣጥሮ ያለው ኃይል ከኤርትራ ሻቢያ የበለጠ የወንጀል ድርሻ አለው። ይህ እውነታና ሌሎች እዚህ ለመዘርዘር ከበድ የሚሉ ጉዳዮች ህዝቡ እንዲያውቃቸው መደረግ አለበት። ቀይ ባህሪ የኢትዮጵያ የተፈጥሮ ድንበር ነው። አብይ ይህንን የትውልድ አደራ ተቀብለው ሲንቀሳቀሱ፣ ድፍን የኢትዮጵያ ህዝብ ከጎናቸው መቆም ይገባበታል። የህግ የሚሊተሪ የታሪክ የሚዲያ እና ሌሎች ጉዳዮችን የሚመለከታቸው ምሁራንን ያቀፈ የቀይ ባህር ኮሚሽን ኮሚሽን ፎር ዘ ሪክላሜሽን ኦፍ ኢትዮጵያስ ሬድ ሲ የሚል ወይም ተመሳሳይ የሆነ በመንግስት የታቀፈ ሙሉ ስራው በሀገር ውስጥ እና በዓለም ዙሪያ እየተንቀሳቀሰ አዌርኔስ እየፈጠረ ድጋፍ የሚያሰባስብ ድርጅት መቋቋም ግድ ይላል። የኢትዮጵያ ጥያቄ አክሰስ ቱ ዘሲ የባህር በር ሳይሆን የቀይ ባህር ባለቤትነት ጥያቄ ነው። የትግራይ ተወላጅ ኢትዮጵያዊ አብርሃ በላይ እንደጻፉት ከሀገር አሜሪካ። የቻይና ና አፍሪካ የአቃቢያነ ህግ የትብብር ፎረም መካሄድ ተጀመረ። ኢትዮጵያና ቻይና ትብብራቸውን ለማጠናከር ተስማምተዋል። የቻይና አፍሪካ የአቃቢያነ ህግ ትብብር ፎረም በዛሬ ሁለት ጥቅምት 19 ቀን 2018 ዓ ም በቻይና ጓንጁ ከተማ እየተካሄደ ይገኛል። በፍትህ ሚኒስቴር ሀና ራያ ስላሴ የሚመራና ጠቅላይ አቃቢ ህግ ዘርፍ ሚኒስቴር ዴታ አቶ ተስፋዬ ዳባን ያካተተ የኢትዮጵያ ልኡክ በፎረሙ እየተሳተፈ መሆኑን የፍትህ ሚኒስቴር አስታውቋል። በፎረሙ ቀደም ብሎ በትናንትና እለት የፍትህ ሚኒስትር ሀና ራያ ስላሴ ከቻይና ልዋላዊ ህዝብ ጠቅላይ አቃቢ ህግ ዮንጉ ዮንግ ጋር የሁለትዮሽ ውይይት አድርገዋል። በውይይቱ ቀደም ሲል በቻይና ፍትህ ሚኒስቴር እና በፍትህ ሚኒስቴር መካከል የአቅም ግንባታ ስራዎችን ለመስራት የተፈረመውን የመግባቢያ ስምምነት በማስታወስ በቀጣይ ትብብሩን የበለጠ ለማጠናከር መስማማታቸውን የፍትህ ሚኒስቴር አስታውቋል። ሁለቱም ወገኖች በሁለት ሀገራት መካከል የፍርደኞች ማዘዋወር እና በወንጀል ጉዳዮች የጋራ ትብብር የተደረጉ ስምምነቶችን ተግባራዊ ለማድረግ እንደሚሰሩም ገልጸዋል ብለዋል። በተጨማሪም የቻይናው ጠቅላይ አቃቤ ህግ ዮንግዮንግ ቻይና በአፍሪካ ሊኖ ለሚገባው መልካም ግንኙነት ኢትዮጵያን እንደ መግቢያ በር እንደምትመለከታት ገልጿል ተብሏል። በቀጣይ የቻይና መንግስት ከኢትዮጵያ ጋር የሚኖረውን ግንኙነት የበለጠ እንደሚያጠናክርም ገልጿል ሲል መረጃው አመላክቷል። በጃማይካ የተነሳው ከባድ ማዕበል የመሬት መንሸራተት በማስከተል የዜጎችን ሕይወት አደጋ ላይ የጣለ መሆኑ ተገለጸ። ሃሪኬን መሊሳ በሚል በሚታወቀው ማዕበል ካቲጎሪ 5 ሆኖ ተመዝግቧል። ካቲጎሪ 5 ሃሪኬን እጅግ ከባዱና የመጨረሻው ማዕበል ሲሆን በሰዓት ከ253 ኪሎ ሜትር በላይ ነፋስ ቀላቅሎ የሚሸመጥጥ ነው ተብሏል። ካቲጎሪ 1 ደግሞ ከአምስት በተጻራሪው ዝቅተኛ አቅም ሃሪኬን ሲኖረው የሚመዘገብ ነው ይላሉ ባለሙያዎች። በጃማይካ የመሬት መንሸራተት ጎርፍ እና እጅግ የበዛ ውድመትም እያስከተለ ይገኛል። ከ1.5 ሚሊዮን በላይ ህዝብም ጫና ውስጥ ገብቷል። የዓለም ሜትሮሎጂካል ኦርጋናይዜሽን የክፍለ ዘመኑ አደገኛ ፈተና በጃማይካ ምድር ሲል ያረጋገጠው ሃሪኬን ሆኗል። የአሜሪካ ብሔራዊ የሃሪኬን ማዕከልም የጃማይካ ሰዎች ጥንቃቄ እንዲያደርጉ አሳስበዋል። መሊሳ ጎርፍ፣ ዝናብና ነፋስ በመቀላቀል ከባድ ጫና እየፈጠረም ይገኛል። በታሪክ በአንታርክቲካ ኤለን መስክ አዲስ የበይነ መረብ ኢንሳይክሎፔዲያ ይፋ አደረገ። ቢሌነሩ ኤለን መስክ ግሮኪፒዲያ በሰው ሰራሽ አስተውለት የሚሰራ ከመሆኑም በተጨማሪ ለዊኪፔዲያ አማራጭ እንደሚሆን ገልጿል። ኤለን መስክ ባለፈው ወር ዊኪፒዲያ ለጽሁፎች እና ለኒውዮርክ ታይምስን በምንጭነት እንደሚጠቀም አንስቶ የሚሰጠው መረጃ የተዛባ ነው በማለት አዲስ ኢንሳይክሎፔዲያ እንደሚያመጣ አስታውቆ ነበር። ግሮክፒዲያ ላይ እንደ ዊኪፒዲያ ሰዎች መጻፍና ማስተካከል የማይችሉ ሲሆን ጽሁፎቹ ግሮክ በተሰኘ የራሱ የሰው ሰራሽ አስተውሎት የሀቅ ማጣራት ይደረግባቸዋል ተብሏል። ሰዎች ምንም እንኳ ጽሁፎች ላይ ማስተካከያ ማድረግ ባይችሉም የተሳሳተ ነው ብለው የሚያምኑት መረጃ ካለ እንዲስተካከል ጥቆማ መስጠት ይችላሉ። ዊኪፔዲያን የሚያስተዳድረው ዊኪ ሚዲያ ፋውንዴሽን ግሮኪፒዲያን እንዴት እንደሚሰራ ለመረዳት እየጣረ መሆኑን ገልጾ የዊኪፒዲያ እውቀት ሁሌም የሰው ነው፣ ግሮኪፒዲያ ራሱ ለመኖር ዊኪፒዲያ ያስፈልጋል ብለዋል። ዊኪፒዲያ በአሁኑ ወቅት በእንግሊዝኛ የተጻፉ ከ7.1 ሚሊዮን በላይ ጽሁፎች ሲኖሩት ግሮኪፒዲያ አሁን ላይ ከ8 መቶ 85ሺ በላይ ጽሁፎች አሉት ተብሏል። ኤለን መስክ በተጨማሪ በዚህ አመት መጨረሻ የሰው ሰራሽ አስተውሎት መተግበሪያው ግሮክ ዊኪፒዲያን በምንጭነት እንዳይጠቀም እንደሚደረግ ገልጿል ሲል ቲክቫ መጋዚን አስነብበዋል። ማክሮን በወታደራዊ አዛዥነት ለመታወስ ተስፋ አድርገዋል ስትል ሩሲያ ገለጸች። የፈረንሳዩ ፕሬዝዳንት ማክሮን በዩክሬን ወታደራዊ ጣልቃ ገብነት እያለሙ ነው ያለው የሩሲያ የውጭ ደህንነት አገልግሎት አሁንም በታሪክ መዝገብ በወታደራዊ አዛዥነት ለመስፈር ተስፋ አድርገዋል ብለዋል። በፕሬዝዳንቱ መመሪያ መሰረት የፈረንሳይ የጦር ኃይሎች ጀነራል ኢታማጆር ሹም የኪዮቭ አገዛዝን ለመደገፍ እስከ 2000 የሚደርሱ ወታደሮችንና መኮንኖችን ወደ ዩክሬን ለማሰማራት እየዘጋጁ መሆኑን አገልግሎቱ ማስታወቁ ስፑትኒክ ዘግቧል። የዚህ ኃይል ዋና አካል በዋናነት ከላቲን አሜሪካ ሀገራት የተመለመሉ የፈረንሳይ የውጭ ወታደሮችን ያቀፈ እንደሆነም ተጠቁመዋል። እነዚህ ምልምል ወታደሮች በዩክሬን ድንበር አቅራቢያ በሚገኙ የፖላንድ አካባቢዎች ተሰማርተው ከፍተኛ የውጊያ ቅንጅት ስልጠና እየወሰዱ ነው ብሏል የውጭ ደህንነት አገልግሎቱ። በብራዚል ሪዮ ዴ ጀኔሮ ፖሊስ በጀመረው ሕግን የማስከበር ዘመቻ ቢያንስ ስልሳ ሰዎች ተገደሉ። በብራዚል ሪዮ ዴ ጀኔሮ የጸጥታ ኃይሎች በጀመሩት ሕግን የማስከበር ዘመቻ ከ60 በላይ ሰዎች አራት የፖሊስ አባላትን ጨምሮ መገደላቸው የሀገር ውስጥ መገናኛ ብዙሃን ዘግቧል። የሪዮ ገዥ ክላውዲዮ ካስትሮ ከ250 በላይ ሰዎች የእስርና የፍተሻ ማዘዣዎችን ፖሊስ ባደረገው መጠነ ሰፊ እንቅስቃሴ ተይዟል፣ በርካታ ወንጀለኞች መገደላቸው የቪዲዮ መግለጫም አው አውጥተዋል አክሎም የጦር መሳሪያዎችን መያዙንም ተናግረዋል። ሪዮ ዴ ጃኔሮ እና ብራዚል ከወንጀል የጸዱ መሆን አለባቸው ሲሉ ካስትሮ ተደምጠዋል። እናም ወደ ኋላ እንመለስም ምክንያቱም የህዝብ ደህንነትና የቤተሰብ ነጻነት የበለጠ ያስፈልጋል ብለዋል እርሳቸው። ይህንን ቢሉም የሟቾች ቁጥር ዓለም አቀፍ ትኩረትን ስቧል። የትናንትና ማክሰኞ እለት የፖሊስ ወረራ በከተማው ሰሜናዊ ክፍል በአካባቢው ታሪክ ውስጥ ከፍተኛው ገዳይ የፖሊስ የኃይል እርምጃ ሆኗል። ይኸው የፖሊስ ዘመጃ በአደንዛዥ ዕፅ አዘዋዋሪ እና የተደራጁ ወንጀለኞች ላይ ያተኮረ መሆኑን ባለስልጣናት አስረድቷል። የቀይ ኮማንዶ ቬር መልሆ ቡድን ከቀዳሚ ኢላማ ከተደረጉ የወንጀል ቡድኖች መካከል አንዱ ነው ተብሏል። የክልሉ መንግስት ኦፕሬሽን ቡድኑን ለማጥቃት ትልቁ እርምጃ እንደሆነም ገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሌዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ አዳዲስ ትኩስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ነው ስኬ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ